ብዙ ህሳቤ ለሀገር በቀል ችግር አገር በቀል መፍትሄ የህዝቦቻችን ሞ ከሀገራዊ ብሄድም ማለት ነው። የሀገሩ ሰርዶ በሀገሩ በሬ ይላል ህዝባችን እኮ ይላል አለው ብ ይላል ይሄ ነው እንግዲህ የመደበር ህሳቤ ያመጣ ስለዚህ ይሄ የአረንጓዴ አሻራ ጉዳይ የዓለም ጉዳይ ነው። የኢትዮጵያ ጉዳይ ብቻ አሁን የዓለምን ህዝብ የዓለም መሪዎችን ቀልብ ስ ጎረቤቶቻችንም የዲፕሎማሲ አንድ አውድ አድርገውት እኛም ወስደን ችግኝ ተክለን እንግዲህ፣ ችግኝ ስንተክል ችግኝ ብቻ አለ። በችግኝ ውስጥ ወንድም ወንድማማችነት አለ፣ መተሳሰብ አለ፣ መተዛዘን አለ። አብሮ የመኖር የኢትዮጵያ ብቻ መልማት ምስራት አፍሪካ ያሉ ጎረቤቶቻችን ካል ደግሞ የሚያመጣው ተጽዕኖ አለ። የተመያ ክብስ አብረን እንልማ አብረን ንደግ እዛው ሳለ አብሮነትን፣ አንድነትን፣ ጥንካሬን የሚፈጥር ነው። በችግኝ ውስጥ ብዙ ነገሮች ያሉ ከዛ አጠቃላይ ደግሞ ከሚፈጥረው ጉዳይ ጋር ስንነሳ እንግዲህ ችግኝ ሲንጠቅል ለአየር ንብረት ለውጥ የማይበገር ግብርናን ነው እውን እያደረግን ይሄንን፣ የግብርና ቤተሰብን ነው እየፈጠርን ያለ ነው። የዚህ ድምር ውጤት አረንጓዴ ኢኮኖሚ ነው የምንፈጥረው። እድሜ ሰፍቶን ካየ ነው ዘኔክስት ፋይቭ ቱ ቴን ይርስ ታዩታላችሁ። የአረንጓዴ ኢኮኖሚን ማዕከል አድርገው የሰሩ ሀገራት ፕሮዳክቶቻቸው በተለየ ዋጋ የተለየ ቫሊዩ ይኖራቸዋል። ኮንሰርን ፎር ክላይሜት ቼንጅ ብሎ እየመጣ ነው ወደ ኢኮኖሚ የሚቀየርበት ከዓለም ሀብት ኢትዮጵያ ነገ ከካርቦን ፈንድ ከፍተኛ ሀብት ክሌ በታረግበት ጊዜ ነውቃል ድሮ በደርግ ጊዜ የተቀለች በስራ ስለነበር ዘመናት እንግዲህ በኮፐንሀገን ውሳኔ በኋላ የመጀመሪያው ከአፍሪካ ካርቦን ፈንድ የወሰደችው ኢትዮጵያ ነች። ይህ እዚህ ወላይታ ሁሞ ላይ የሁሞ ደን ያው ከአፍሪካ የክላይሜት ፈንድ ከካርቦን ፈንድ ክሌም አድርጋ ያመጣችው ኢትዮጵያ ላይ የወሰደችው የሆንቦ የነበረው ማለት ነገር ደግሞ ይሄ አሁንም የምንተክለው አረንጓዴ አሻራ ቢሊዮን ኦፍ ዶላርስ ወደ ኢትዮጵያ አረንጓዴ ኢኮኖሚ ነው ሲባል አንዳንድ ጊዜ ሰዎች ሀይ ፖለቲካል የሆነ ወቅታዊ ፖለቲካ አድርገው ለምን ነጮች አላወሩት እኛ ነው እየተናገርን ያለ ነው ከእኛ መሪዎች ነው እየተነገረ ያለ ለራስ ጉዳይ ቫሊዩ መስጠት ሌላ እስኪ ነገር ነው የምንጠብቀው ስለዚህ ይሄ እይታ መቀየር እዚህ ውስጥ ያለን ዘሙ ሰዎች እኛ የተለየ ተልዕኮ አለን ይሄን የማስረጽ ቅድም እንዳለ ስለዳረብረው ቮኬት ተማረክ አድቮኬሲ ቢዮንድ ችግኝ ተከላ ምን ማለት ነው? የአረንጓዴ አሻራችን ችግኝ ተከላ ማለት አድቮኬሲ ሱሮ ሞለኝ ከችግኝ ያሻገር ነው፣ ኢኮኖሚ ነው፣ ዲፕሎማሲ ነው፣ ሰስተናብል ዴቨሎፕመንት ነው፣ ለዛሬው ትውልድ ሀብትም ክብርም ነው፣ ለነገው ትውልድ የማይለቅ ውርስን ቅርስም ነው እና ነው ይሄን ነው ማሰብ ያለብን። ይሄን ነው አድቮኬት ማድረግ ያለብን። ግን ይሄን ማድረግ ስራችን በእውቀት መመራት አለበት፣ በእውነት መመራት አለበት፣ በትጋት መመራት አለበት፣ በጽናት መምራት አለብን። ከአንተ በላይ ያለው ረቆች አለንት ጋር ይችላሉ አንተ ጉዳዩ ከገባ ጸንተ መቁም አለብ እኔ ረቃይ ነው እኔ ላቅነው ብለ ወደ ኋላ ትመለስ እስኪረዳ ድረስ አድቮኬታ አድቮኬታ አስርስ ከዛ በኋላ ስራው በራሱ ይሄዳል። ስለዚህ ይህንን መዘንጋት አይኖርብንም። ይሄን ስናደርግ እንግዲህ አረንጓዴ አሻራ ማለት የሀገርን ልዕልና ከፍ የሚያደርግ የዜጎችን ልዕልና ከፍ የሚያደርግ ጉዳይ ነው ብለን እሱ ኮይን ካደረግን ይሄ ከተገነዘብ ሌላው ጉዳይ የተዘጋጀውን ችግኝ መትከል ከባድ ጊዜ ውስጥ ትናንት ችግሮች ቢኖሩ ዋናው የመፍትሄ አካል ሆኖ መቆም ብቻ ነው። የገሌ ችግር ይሄን ያህል ኪሎ ነው፣ የገሌ ችግር ይሄን ያህል ኪሎ ነው፣ አይጠቅሙም ማለት ነው የምንለው። እንግዲህ አንድ ዕቅድ ነው የሚኖረው፣ አንድ ሪፖርት ነው የሚኖረው፣ አንድ ውጤት ነው የሚኖረው፣ አንድ ተጠቃሚ ነው የሚኖረው። እንግዲህ አንድ አንድ ሪፖርት አንድ ውጤት አንድ ተጠቃሚ የመጨረሻ ተጠቃሚ ማለት ነው። እዛ ጋር ነው ኮሚዩኒቲ ግን አክተሮቹ የምንላለው እዚህ ብዛም ለስራ ቅጥፍና ሲባል ኤክስ ዋይ ዜ ተብሎ ስራ ይተካፈላሉ። ሶ ይሄን ታሳቢ ካደረግን የ የሚያነታርቅ የሚያጨቃጭቅ የሚያገፋፋ ነገር የለም። የምትደጋግፎ ተናቦ ተባብሮ መሄድ ነው ለመሄድ ነው የሚገፋ ገፊ ምክንያት ይሆነውና ይሄን በዚህ መንገድ

በኛ ለሁለቱም ተቋም በጋራ በተሰጠው መነጽር አይተን እዚህ ጸጋ ላይ ኢንቨስት ማድረግ አለብን። ከዚህ ጸጋ ነው የኢንዱስትሪ ግባትን የምናወጣው። ይህን ጸጋ ሞቢላይዝ አርገን ነው ምንበለጽገው። ከዚህ ጸጋ ነው የኤክስፖርት ኮሞዲቲን የምናዘጋጀው። ይህን ጸጋ ተጠቅመን ነው ኢምፖርትን ሰብስቲዩት የምናደርገው። በተደጋጋሚ ስለተነሳ እኔ ብዙ አላወራም። ሰው በዚህ መነፅር ነው ጉዳዮቻችን ማየት ያለብን። በጣም ብዙ ጊዜ ከምንማኛቸው መድረኮች ዛሬ አንዱ በተለያየ ፕላትፎርም ያው እየተገናኘ ነው ሁለቱም ቢሮዎች በጋራ በመኸርም በበልግም በተፋሰስ መድረኮችን እየተገናኘን እያወራን ነው። መነሳው ግን አሁን በደንብ ስቲክ እያደረገ መውጣት አለብን። ይህንን ታሳቢ አድርገን ነው በዚህ መድረክ ላይ ከፍተኛ አመራርና ከፍተኛ ባለሙያ ያለው። በዚህ ሳቢ ነው እንጂ ተራ የተለመደ ችግኝ የመትከል ግርግር አይደለም። በጣም ስትራቴጂክ እቅድ ስትራቴጂክ ቲንኪንግ ስትራቴጂክ አንደርስታንድንግ ስትራቴጂክ አክሽን የሚፈልግሽው እንደሆነ በደንብ ይዘን መሄድ አለብን። ቅድም የተባለው የዛሬ መቶ ዓመት አካባቢ የተተከለ የሚባሉ ቻ አካባቢ ያሉ ዛፎች ብዙ አካባቢዎች ሊኖሩ ይችላሉ። አልሸትረም አላስተዋወቅንም፣ ኢምፓክታቸውንም ጭምር አሁን የያዝነው ነገር እንዳበደል ቢይዘን ስትራቴጂካሊ ዘ ወይ ፎርዋርድ ሲናስብ ምን ልንፈጥር እንደምንችል አሁን የሚባለውን ያ ላይየር ድረስ ነው። የማይበገር ኢኮኖሚን እንገነባለን ስንል ምን ማለት እንደሆነ ክሊርሊ ያሳየናል። this is all about the ናሽናል ኮምፒተንሲ ናሽናል the national competency the national gdp ነው እያወራን ያለ ነው። እና በዚህ ማሰቡ ተገቢ ነው የሚሆነው ከዛው ውጪ እንደ 2017 እኔ አሁን ባለንበት ደረጃ ላይ የመጣንበትን መንገድ ዩዘር ኢንቪቴሽን አፕሪሺየት አድርጌ አሁን ባለንበት ወቅት ከመትከል በፊት ወይም ከተከላ ከተከላ ውጭ ባሉት ጉዳዮች ላይ ብዙም የምንጨቃጨቅበት ጊዜ ያለኝ ይመስለኛል። መትከል ነው። ከዚህ በኋላ የሚጠበቅብን ከመትከል ውጭ ያለው ጉዳይ ዊዝን ዴይስ ማቆብሽ ማድረግ ያለብን የዚህ መድረክ አስፈላጊነት አንዱ ክሪቲካል ፖይንት እሱ ነው። ቅድም መላኩ ፕሬዚደንት ሲያደረግ የቀጣይ ትኩረት አቅጣጫ ብሎ ያስቀመጠው ይሄን ነው። አሁን መትከል ነው ያለብን። ይሄ የተከላ ወቅት ነው። ከተገላሙ ተግባር ውጭ ባሉት ጉዳይ ላይ መጨቃጨቅ አንችልም። ታፍ ታይም ነው። ደ ለናይት ሰርተር መጨረስ አለብን። ከተከላ ውጭ ያሉትን ስራዎች አሁን ከሼፕ ፋይል ጋር ከተከላ ቦታ ካርታ ከጉድጓድ ዝግጅት ምናምን ጋር በቀይ ማነታረካ ጊዜ ያለኝ ይመስለኝ። አሁን ትንሽ ታፍ እናድርገው፣ በጣም መፍጠን ያስፈልጋል። የቀሩ ስራዎች አሉ፣ ግድብ ተቀምጧል። ይህን ፐርሰንት ተከናውኖ ሲግኒፊካንት ሽፍት ማድረግ አለብን። ዚ ቀሪ ስራዎቻችንን በእቅዳችን መሰረት ሽፍት አድርገን መትከል ላይ ማተኮር ያለበት ጊዜ የደረሰን ስለመሰለኝ ነው።